የቴቤጽ ከተማ በእሳት እየጋየች ነው። አየሩ በጭስና በፍርሃት ታፍኗል። ከሩቅ የለቅሶና የሰቆቃ ዋይታ ያስተጋባል። በከተማዋ ቅጥር ውስጥ ሕፃናት በእናቶቻቸው ዕቅፍ ተሸሽገዋል። ወንዶች የጭንቀት ላብ ያጠምቃቸዋል፣ ሴቶች በለሆሳስ ሲያነባሉ። እያንዳንዱ ቅጽበት የመጨረሻዋ ልትሆን እንደምትችል ይሰማቸዋል። ተስፋቸው ከሚንቦገቦገው እሳት ጋር አመድ ለመሆን የተቃረበ ይመስላል። በዚህ ሁሉ የመከራና የትርምስ ማዕበል መሃል የጥፋቱ ትዕዛዝ ሰጪ እንደ ግዙፍ ቋጥኝ ቆሟል። አቤሜሌክ! በስልጣን ጥማት ልቡ ደንድኖ ራሱን ንጉሥ ያደረገ፣ ምህረት ከእርሱ የራቀችበትና እጆቹ በደም የተጨማለቁ ገዢ። ወታደሮቹ እየተሯሯጡ የእሳት ችቦ ይወረውራሉ፣ ወላፈኑ የሰማዩን ደረት ሊሰነጥቅ ይዳደዋል። ግንቡ ሊፈራርስ፣ በውስጡ ያሉት ንጹሐን ሊነዱ ጥቂት ደቂቃዎች ብቻ ቀርተዋል። ሁሉም ነገር በአቤሜሌክ ፍላጎትና ትእዛዝ ስር የወደቀ ይመስላል። ድንገት ግን ያልተጠበቀና አስደንጋጭ ድምፅ ትርምሱን ሰንጥቆ ገባ። ከየት እንደመጣ ያልታወቀ ግዙፍ የወፍጮ ድንጋይ ከሰማይ ቆልቆል ሲምዘገዘግ ታየ። ያንን የኩራትና የእብሪት ተምሳሌት አቤሜሌክን መትቶት ዘረረው። ይህ ሁሉ እንዴት ሊሆን ቻለ? የስልጣን ጥመኝነትና የጭካኔ አገዛዝ ፍጻሜው ይህ ከሆነ፣ የእርሱ ታሪክ ለእኛ ምን አይነት ትምህርት ይዞ መጥቷል? የአቤሜሌክን አነሳስ፣ የእብሪቱን ጉዞና አስደንጋጭ አወዳደቁን አብረን እንፈትሻለን። ከታሪኩ ውስጥ ለህይወታችን የሚጠቅሙንን ቁም ነገሮች እንቀስማለን። እስከ ፍጻሜው አብራችሁን ቆዩ። ይህ የአቤሜሌክ ታሪክ ነው። በእሳት ከተለበለበው የቴቤጽ ሰማይ ስር የወደቀው የወፍጮ ድንጋይ የፈጠረው ጸጥታ ልክ እንደ መጋረጃ ሲገፈፍ አንድ ጥያቄ አየሩ ላይ ይንጠለጠላል። ያ ከተሞችን በእሳት ያጋየው፣ ያ ሕዝቦችን በፍርሃት ያንቀጠቀጠው ሰው ማን ነው? ከየትስ ተገኘ? ይህ ሰው ስሙ እንደ ነጎድጓድ የሚያስደነግጥ፣ ታሪኩም እንደ ጨለማ የጠቆረ ነበር። የአቤሜሌክ ስም ሲነሳ የጀግንነትና የክህደት የስልጣን ጥማትና የጭካኔ ታሪክ አብሮ ይነሳል እርሱ የእስራኤልን ሕዝብ ከጠላት ቀንበር ነፃ ያወጣ የጀግናው የጌዲኦን ልጅ ነው ሕዝቡ ለንግስና ሲማጸኑት እኔ አልገዛችሁም የእግዚአብሔር አገዛዝ ይበቃችኋል በማለት ምድራዊ ክብርን የናቀ በመንፈሳዊ ጥበብ የተመላ ሰው እንዴት እንዲህ አይነት ጨካኝ ልጅ ሊወልድ ቻለ የአቤሜሌክ እናት የጌዲኦን ዕቁባት የሴኬም ከተማ ተወላጅ ናት በዚያ ዘመን የትውልድ መስመር የወደፊቱን የሚወስን የክብርና የስልጣንን በር የሚከፍት ቁልፍ ነበር። የአቤሜሌክ እናት ማንነት ከጌዲዮን ሌሎች ህጋዊ ልጆች አንጻር ሲታይ በህብረተሰቡ ዘንድ የተለየ እይታ እንዲኖረው አድርጎታል። ምናልባትም ይህ ሁኔታ በልቡ ውስጥ የመገለል የቂምና፣ ራሱን ከሌሎች የተሻለ አድርጎ የማየት ዝንባሌን ዘርቶበት ይሆናል። የመጽሐፉ ገጾች የልጅነት ሕይወቱን በዝርዝር አይተርኩልንም። በኋለኛው ዘመኑ የተገለጠው የሥልጣን ጥማት፣ የጭካኔ ጥግና ለሌሎች ርህራሄ ማጣት ከልጅነቱ ጀምሮ በልቡ ውስጥ ሲብላላ የኖረ ያልሻረ ቁስል እንዳለ ይጠቁማል። አባቱ ጌዴዎን ምድራዊ ክብርን ሲሸሽ፣ አቤሜሌክ ግን ልቡ በሥልጣን መሻት ተቃጠለ። የንግሥናው ዙፋን፣ የሐያልነቱ ግርማ፣ የበላይነቱ ጣዕም፣ እነዚህ ሁሉ አእምሮውን ይቆጣጠሩት ጀመር። የጌዴዎን ሌሎች ልጆች በአባታቸው ዝናና በሕጋዊ የትውልድ መስመራቸው ምክንያት ለስልጣን ይቀርባሉ። አቤሜሌክ ግን ይህንን የተፈጥሮ መብት የተነፈገ ያህል ተሰማው። ስለዚህ የራሱን መንገድ ለመጥረግ፣ የራሱን ሕግ ለመጻፍ፣ የራሱን የስልጣን መሰላል በገዛ እጆቹ ለመገንባት ቆረጠ። ይህ መንገድ ግን በጽጌረዳ አበባዎች የተነጠፈ ሳይሆን በደምና በተንኮል በክህደትም የተሞላ ነበር። የአቤሜሌክ ባህሪ በሁለት ተቃራኒ ኃይሎች ተገንብቷል። በአንድ በኩል አስደናቂ ቆራጥነት፣ ጽናትና የዓላማ ብርታት በሌላ በኩል ደግሞ ልብን የሚያርድ ጭካኔ፣ ርህራሄ የለሽነትና ከልክ ያለፈ የራስ ወዳድነት ናቸው። አንድን ነገር ካለመ ያንን ነገር ለማግኘት ማንኛውንም መሰናክል በኃይል የሚሰብር የትኛውንም ዋጋ ለመክፈል ወደ ኋላ የማይል ሰው ነው። ለሌሎች ስሜት፣ ሕይወት እንዲሁም ሕልም ደንታ የለውም። የአቤሜሌክ የሥልጣን ጥማት ልክ እንደ ሰደድ እሳት በልብ ውስጥ እየተስፋፋ የሞራልና የህሊና ድንበሮችን ማጥፋት ጀመረ። የሴኬም ህዝብ ድጋፍና የሰበሰባቸው ቀጥረኛ ወታደሮች ኃይል እብሪቱንና የጭካኔ መንፈሱን አባባሱት። አሁን ብቸኛ እንቅፋት የሚሆኑበት በአባቱ ጌዴዎን መስመር የስልጣን ተፎካካሪ ሊሆኑ የሚችሉት ሰባ ወንድሞቹ ብቻ ናቸው። እነርሱ እስካሉ ድረስ የንግስናው ዙፋን አስተማማኝ አይሆንም። ፍርሃትና ጥርጣሬ እንደ ጥላ እየተከተሉ ሰላም ነሱት። የእነርሱ መኖር የእርሱን የበላይነት የሚገዳደር ምኞቱን የሚያጨልም መሰለው። ስለዚህ አቤሜሌክ በታሪክ ውስጥ ከተመዘገቡት እጅግ ዘግናኝና አሳፋሪ ድርጊቶች አንዱን ለመፈጸም ወሰነ። ያለምንም ርህራሄ የገዛ ወንድሞቹን የአባቱን የጌዴዎን ልጆችን በአንድ ቀን በአንድ ድንጋይ ላይ እንዲገደሉ አደረገ። አስቡት እስኪ፣ የአንድ አባት ልጆች፣ የአንድ ታላቅ መሪ ዘሮች በገዛ ወንድማቸው ትእዛዝ እንደ እንስሳ ሲታረዱ። የንጹሃን ደም በኦፍራ ምድር ላይ ፈሰሰ። የእናት እምባ እንደ ጅረት ወረደ። የሐዘንና የሰቆቃ ድምፅ ሰማዩን አናወጠው። አቤሜሌክ ግን ይህንን ሁሉ አልታየውም፣ አልተሰማውም። ልቡ በስልጣን ጥማት ደንድኗል፣ ጆሮዎቹ ለንጹሃን ዋይታ ተዘግተዋል፣ አይኖቹ ከዙፋኑ በቀር ሌላ አያዩም። ይህ አሰቃቂ ድርጊት የአቤሜሌክን የጭካኔ ጥግና የስልጣን ጥማት መጠን ፈንትው አድርገው አሳይተዋል። ለስልጣን ሲል የገዛ ቤተሰቡን ደም ለማፍሰስ ወደ ኋላ አላለም። የሞራል ልጓም የሌለው ህሊናው የሞተ ዓላማው የግል ጥቅሙ ብቻ የሆነ መሪ ምን ያህል አደገኛ ሊሆን እንደሚችል አስገንዝቧል። የጌዲዮን ታናሽ ልጅ ኢዮአታም በተአምር ከዚህ ጭፍጨፋ አምልጦ ተደበቀ። እርሱም የአቤሜሌክን ግፍና የሴኬምን ህዝብ ክህደት የሚያጋልጥ ነቢይ ሆነ። የወንድሞቹን ደም ካፈሰሰ በኋላ አቤሜሌክ ወደ ሴኬም ተመለሰ። የሴኬም ሰዎች በፈጸመው ዘግናኝ ወንጀል ከመውቀስና ከመቅጣት ይልቅ አጨብጭበው ንጉስ አድርገው ሾሙት የአቤሜሌክን የደም ዙፋንም ደገፉ በሴኬም አቅራቢያ ባለ አንድ ትልቅ የኦክ ዛፍ ስር የአቤሜሌክ የንግሥና ሥነ ሥርዓት ተከናወነ ዙፋኑ በንጹሃን ደም ላይ የተመሰረተ ዘውዱም በእንባና በሰቆቃ የተከበበ ነበር አቤሜሌክ የእስራኤል ንጉስ ነኝ ብሎ አውጇል ነገር ግን ይህ ንግሥና በሕዝብ ፍቅርና በፈጣሪ ፈቃድ ላይ የተመሰረተ ሳይሆን በግድያ በተንኮልና በፍርሃት የተገነባ ነው የእርሱ አገዛዝ ከጅምሩ የጥፋት ጥላ ያጠላበት የመረጋጋት ሳይሆን የትርምስ ዘመን መሆኑን የሚያሳዩ ምልክቶች ታዩ። የስልጣን ጥሙ ለጊዜው የረካ ቢመስልም የፈሰሰው የንጹሐን ደም ግን ይጮህ ነበር። የጥፋቱ ቀናት እያለቁ የፍርዱ ሰዓትም እየቀረበ መሆኑን አቤሜሌክም ሆነ የሴኬም ሰዎች አላስተዋሉም። የአቤሜሌክ የንግሥና ታሪክ በደም ጀምሮ በደም ሊያልቅ የተቃረበ ይመስላል። በንጹሐን ደም በጨቀየ ዙፋኑ ላይ ተቀምጦና ንግሥናውን አውጆ የጭካኔ አገዛዙን ሲጀምር ከሞት መንጋጋ ያመለጠው ኢዮአታም ግን ከጥፋት ተርፎ እውነቱን ለመናገር ተነሳ። የአቤሜሌክን ክፋትና የሴኬምን ሕዝብ ክህደት የሚያጋልጥ ትንቢትም ተናገረ። ኢዮአታም የዛፎችን ምሳሌ በመጠቀም የሴኬም ሰዎች ብቁና መልካም መሪዎችን ንቀው የሾሃማና አጥፊ የሆነውን አቤሜሌክን እንደመረጡ ገለጸ። ዛፎች ንጉሥ ሊያነግሡ ሄደው የወይራን የበለስንና የወይንን ዛፍ ጠየቁ። እነርሱ ግን ጣፋጭነታችንንና ፍሬያማነታችንን ትተን በዛፎች ላይ ልንንሳፈፍ እንሄዳለን ብለውም ቢያሉ በመጨረሻም ወደ እሾሁ ሄደው በላያችን ላይ ንገስ አሉት። እሾሁም በእውነት ንጉስ አድርጋችሁ ብትቀቡኝ ኑ ከጥላዬ በታች ተጠለሉ፣ ያለዚያ ግን እሳት ከእሾህ ወጥቶ የሊባኖስን ዝግባ ይብላ አላቸው። ይህ የኢዮአታ ምሳሌያዊ አነጋገር። ያ የአቤሜሌክ አገዛዝ ምን ያህል አጥፊና አደገኛ እንደሆነ፣ የሴኬም ሰዎች የፈጸሙት ምርጫ ምን ያህል አስከፊ እንደሆነ ያስረዳል። የኢዮአታም ድምፅ በዚያ የፍርሃትና የጭቆና ዘመን ውስጥ የእውነትና የፍትህ ድምጽ ሆኖ አስተጋባ። እርሱም ትንቢቱን ከጨረሰ በኋላ ያ የአቤሜሌክ ቁጣ እንዳያገኘው ተሰውሮ ሄደ። ነገር ግን የተናገራቸው ቃላት እንደተዘራ ፍሬ በጊዜያት መብቀላቸውንና ፍሬ ማፍራታቸው አልቀረም። ያ የአቤሜሌክ አገዛዝ ለሶስት ዓመታት ያህል ቀጠለ። መንግስቱ ኃይለኛና የተረጋጋ ቢመስልም ከውስጡ ግን እየበሰበሰ ነበር። በፍርሃትና በግድያ ላይ የተገነባ አገዛዝ ዘላቂ ሊሆን አይችልም። ያኔ በአቤሜሌክ የማታለያ ቃላት ታውረውና በጌዴዎን ልጆች ላይ ቅም ይዘው ደግፈውት የነበሩት የሴኬም ህዝቦች አሁን የአገዛዙን መራራ ፍሬ መቅመስ ጀምረዋል። የአቤሜሌክ ጭካኔና የፍትህ እጦት በሕዝቡ ልብ ውስጥ የቅራኔና የአመጽ እሳትን እያቀጣጠለ መጣ። አቤሜሌክ የሴኬምን ሕዝብ እንደገዛ ንብረቱ መቁጠር ጀመረ። የእነርሱንም ጥቅም ከመጠበቅ ይልቅ የራሱን የስልጣን ጥማት በማርካት ተጠመደ። የሴኬም ሰዎችም የአቤሜሌክ እውነተኛ ማንነት እየተገለጠላቸው ሲመጣ በውሳኔያቸው ተጸጸቱ። የድጋፍ ድምፃቸው ቀስ በቀስ ወደ ተቃውሞ ድምጽ ተለወጠ። የአቤሜሌክ አገዛዝ በውጫዊ ግርማ ሞገስ የተሸፈነ ቢሆንም፣ ከውስጥ ግን የመበስበስ ምልክቶች ይታዩበት ጀመር። ቅጥረኛ ወታደሮቹ ለገንዘብ እንጂ ለሕዝቡ ታማኝ አልነበሩም። የከተማዋ መሪዎችም በአበሜሌክ ኃይልና ጭካኔ እየተገደዱ እንጂ ከልብ በመነጨ ፍቅር አልተገዙለትም። ይህ ሁሉ የተዳፈነ እሳት አንድ ቀን በኃይል ተቀጣጥሎ የአበሜሌክን ዙፋን ከመሰረቱ ሊያናውጠው የተዘጋጀ ይመስላል። የስልጣን ዘመኑ በደም የጀመረ በውጥረትና በጥርጣሬ የተሞላ አሁን ደግሞ በአመፅ ስጋት የተከበበ ሆኗል። የኢዮአታም ትንቢታዊ ቃላት እውን የሚሆኑበት ጊዜ እየቀረበ ይመስላል። የአበሜሌክ አገዛዝ ልክ እንደ እሾህ ዛፍ ራሱንና በዙሪያው ያሉትን ሁሉ ሊያጠፋ እየተዘጋጀ ነበር። የተዳፈነው የአመጽ እሳት በመጨረሻም በሴኬም ከተማ በይፋ ተቀጣጠለ። ገዓል የተባለ በራሱ የሚተማመንና የአበሜሌክን አገዛዝ የሚጠላ ሰው የአመጹ መሪ ሆኖ ብቅ አለ። ገዓል የሴኬም ሰዎችን በአበሜሌክ ላይ በማነሳሳት አበሜሌክ ማን ነው? እኛስ ለምን እንገዛለታለን? የሴኬም ሰዎች ሆይ የጥንት ክብራችሁን አስታውሱ፣ ለምንስ ለዚህ ከእናቱ ወገን ለሆነ ሰው እንገዛለን? እያለ ህዝቡን ያነሳሳ ጀመር። የእርሱ ቃላት በቅሬታ የእርሱ ቃላት በቅሬታ በተሞሉት የሴኬም ሰዎች ልብ ውስጥ በቀላሉ ሠርጸው ገቡ። የሴኬም መሪዎችም የአቤሜሌክን አገዛዝ ለመጣል ከጋአል ጋር ተባበሩ። በአንድ ወቅት ለአቤሜሌክ ታማኝ የነበሩት አሁን ግን ጀርባቸውን ሰጥተውታል። ይህ ክህደት የአቤሜሌክን ቁጣ እንደ እሳት አቀጣጠለው። ይህንን አመጽ ለማፈንም ጦሩን አስከትቶ ወደ ሴኬም ዘመተ። የአቤሜሌክ ጦርና የገዓል ዓመፀኞች በሴኬም ደጃፍ ላይ ተገናኙ። ከባድና ደማፋሳሽ ውጊያ ተደረገ። የአቤሜሌክ ጦር በቁጥርና በጦር ልምድ የበላይ ስለነበር አመፀኞቹን ድል አደረገ። ገዓልና ተከታዮቹም ከከተማዋ ተባረሩ። ነገር ግን የአቤሜሌክ ቁጣ በዚህ ብቻ አላበቃም። በሴኬም ሰዎች ክህደት ልቡ ክፉኛ ተቆጥቶ ነበርና ከተማዋን ሙሉ በሙሉ ለማጥፋት ወሰነ። ጦሩን አስከትሎም ወደ ሴኬም ከተማ ገባ። ያቺ በአንድ ወቅት ያነገሰችው ከተማ ያለምንም ርኅራህ ያወደማት። ቤቶች ፈረሱ፣ የከተማዋ ግንቦች ወደቁ፣ ህዝቡም ያለ ርኅራህ ተጨፈጨፈ። የአቤሜሌክ ወታደሮች ከተማዋን ዘረፉ፣ በእሳትም አቃጠሏት። የሴኬም ምድር በንጹሃን ደም ታጠበች። የሕፃናትና የሴቶች ዋይታ ሰማዩን ሞላ። የአቤሜሌክ የጭካኔ ጥግ በዚች ምስኪን ከተማ ላይ ታየ። ነገር ግን የሴኬም ጥፋት በዚህ ብቻ አላበቃም። ጥቂት የከተማዋ ሰዎች በአንድ ጠንካራ ግንብ ውስጥ ተጠልለዋል። አቤሜሌክ ይህንን ግንብ ከቦ በእሳት ሊያቃጥለው ወሰነ። ልክ እንደ ቴቤጽ ከተማ የሴኬም ሰዎችም የመጨረሻ መጠጊያቸውን ሊያጡ ተቃርበው ነበር። አቤሜሌክ በድጋሚ የጭካኔውን በትር እየወዘወዘ የንጹሃንን ሕይወት ለማጥፋት ተዘጋጀ። የሴኬም ከተማ ጥፋት የአቤሜሌክ አገዛዝ ምን ያህል አረመናዊና ፍትህ የለሽ እንደሆነ በግልጽ አሳይቷል። በአንድ ወቅት ደጋፊዎቹ የነበሩትን የራሱን የሥልጣን መሠረት የጣሉለትን ሕዝቦች ያለምንም ርኅራሄ ጨፍጭፏል። ይህ ድርጊት በዙሪያው ባሉ ሌሎች ከተሞችና ሕዝቦች ዘንድ ከፍተኛ ፍርሃትና ጥላቻን ፈጠረ። የአቤሜሌክ ስም ከጀግንነት ይልቅ ከጭካኔና ከጥፋት ጋር ተቆራኘ። የሴኬም ጥፋት የአቤሜሌክ አገዛዝ ፍጻሜ መቃረቡን የሚያሳይ ሌላ ምልክት ሆነ። በኃይልና በጭካኔ ላይ የተመሰረተ አገዛዝ ለረጅም ጊዜ ሊቆይ አይችልም። የሕዝብ ልብ ከተሰበረና መተማመን ከጠፋ የቱንም ያህል ኃይለኛ ቢሆን አገዛዙ መፍረሱ የማይቀር ነው። የአቤሜሌክ የሥልጣን ዘመን በደም የጀመረ፣ በደም የቀጠለ እና አሁን ደግሞ በደም ሊያልቅለት የተቃረበ ይመስላል። የሴኬም አመድና ፍርስራሽ የአቤሜሌክን የወደፊት ጣፈንታ የሚያመለክት ሆኖ ተመዘገበ። የአቤሜሌክ የደም ጥማት የሴኬምን ከተማ አመድ ካደረገ በኋላ ሊረካ አልቻለም። አይኖቹ በሌላኛዋ የአመጽ መናኸሪያ በቴቤጽ ከተማ ላይ አረፉ። የቴቤጽ ህዝቦች የሴኬምን አሰቃቂ ጣፈንታ ሰምተው በፍርሃት ተውጠዋል። ነገር ግን ለአቤሜሌክ አረመናዊ አገዛዝ እጃቸውን ለመስጠት ፈቃደኛ አልነበሩም። ስለዚህ ጦሩ ወደ ቴቤጽ ሲዘምት በአንድ ጠንካራ ግንብ ውስጥ ተሸሽገው ለመከላከል ተዘጋጁ። ንጉሡ በድል አድራጊነት ስሜት ተሞልቶ የቴቤጽን ግንብ ከበበ። ልክ እንደ ሴኬም፣ እዚህም ተመሳሳይ የጭካኔ ስልት ለመጠቀም አሰበ፤ ግንቡን በእሳት አቃጥሮ በውስጡ ያሉትን ሁሉ ለመጨረስ። ወታደሮቹ የእሳት ችቦዎችን እያዘጋጁ ግንቡን ለመውጋት ተዘጋጁ። የቴቤጽ ሰዎች በእሳት ተከበው ወደ መጨረሻው የህይወት እስትንፋሳቸው የተቃረቡ ይመስላሉ። የፍርሃት ድባብ በግንቡ ውስጥ ነገሰ። የጸሎትና የዋይታ ድምጽ ከየአቅጣጫው ይሰማል። ጨካኙ ሰው ከግንቡ ስር ቆሞ የወታደሮቹን እንቅስቃሴ በትዕቢት ይከታተላል። እርሱ የበላይ ነው፣ አይበገሬ ነው፣ ማንም ሊቋቋመው አይችልም። እንዲህ አይነት ሐሳቦች በአእምሮ ውስጥ ይመላለሳሉ። የቴቤጽ ሰዎች እጣፈንታ በእጁ እንደሆነ ያምናል። የከተማዋን ጥፋትና የህዝቧን ሰቆቃ በዓይነ ህሊናው እየሳለ የድል ጮቤ ለመርገጥ ተዘጋጅቷል። ነገር ግን በዚህ የድል አድራጊነት ስሜትና የእብሪት ከፍታ ላይ ሆኖ ሳለ ያልተጠበቀው ነገር ሊከሰት ተቃርቧል። ከግንቧናት ላይ አንዲት ተራ ሴት በድንጋጤና በተስፋ መቁረጥ ስሜት ተሞልታ የመጨረሻውን የመከላከል ሙከራ ለማድረግ ቆረጠች። ያቺ ሴት በአቤሜሌክ ዐይኖች ውስጥ ከምንም የማትቆጠር ደካማና አቅመቢስ ፍጥረት ነበረች። አንዳንድ ጊዜ ግን እጣ ፈንታ ባልተጠበቁ እጆች አማካኝነት የፍትህን ሚዛን ታስተካክላለች። ወታደሮቹ እሳቱን ሊለኩሱ ሲዘጋጁ ያቺ ሴት የወፍጮ ድንጋዩን በሙሉ ኃይሏ ቁልቁል ወረወረችው። ድንጋዩ በአየር ላይ እየተሽከረከረ በቀጥታ የአቢሜሌክን ራስ መታው። ያ ሁሉ ኃይል፣ ያ ትዕቢት፣ ያ ጭካኔ ከአንዲት ተራ ሴት እጅ በተወረወረ ድንጋይ ምክንያት ሊፈራርስ ሆነ። አቤሜሌክ በድንጋጤና በህመም ተውጦ ወደቀ። ራሱን የመታው ድንጋይ የራስ ቅሉን ስለሰነጠቀውም የሞት ጥላ በላዩ ላይ አጠላ። የጦር ሜዳው በድንጋጤ ጸጥ አለ። ወታደሮቹ መሪያቸው ሲወድቅ አይተው ግራ ተጋቡ። የቴቤጽ ሰዎች ከግንቡ ላይ ሆነው ይህንን ሁሉ ሲመለከቱ በተስፋ ስሜት ተዋጡ። የወፍጮ ድንጋዩ የንጉሱን ራስ ሲመታ የኃይለኛው ሰው ግርማ ሞገስ በአንዲት ቅጽበት ተንኮታኮተ። ያ በጦር ሜዳ የተካነው ከተሞችን ያወደመው፣ የገዛ ወንድሞቹን ደም ያፈሰሰው መሪ አሁን በህመም እየተሰቃየ መሬት ላይ ተዘርሯል። የራስ ቅሉ ተሰንጥቋል። ደሙ እንደ ጅረት ፊቱን እያጠበው ነው። አይኖቹ በድንጋጤ ፈጠዋል። እስትንፋሱ ይቆራረጣል። ያ ሁሉ ትዕቢትና ኩራት አሁን በህመምና በተስፋ መቁረጥ ስሜት ተተክቷል። አቤሜሌክ በሞት አፋፍ ላይ ሆኖ እንኳን ኩራቱ አሁንም አልተለየውም። በሴት እጅ መገደሉ ለእርሱ ከሞት የከፋ ውርደት ነበር። ስለዚህ የጦር ዕቃ ተሸካሚውን ወደ እርሱ ጠርቶ በደከመ ድምፅ እንዲህ አለው፣ ሰይፍህን መዘህ ግደለኝ፣ አቤሜሌክን ሴት ገደለችው እንዳይባል አለው። የጦር ዕቃ ተሸካሚውም የመሪውን ትዕዛዝ ለመፈጸም ተገደደ። ሰይፉን መዞ በሞት አፋፍ ላይ ያለውን ንጉሥ ወቅቶ ገደለው። የንጉሱ ህይወት እንዲህ በአሳፋሪና አሳዛኝ ሁኔታ በቃ። ያ በጭካኔ የተገነባው አገዛዝ በደም የተነከረው ዙፋን በአንዲት ተራ ሴት ድፍረትና ባልተጠበቀ የወፍጮ ድንጋይ ምክንያት ፈራረሰ። የአቤሜሌክ ሞት በጦር ሜዳ ላይ ከፍተኛ ትርምስ ፈጠረ። ወታደሮቹ መሪያቸው መሞቱን ሲያዩ ተስፋ ቆረጡ፣ ሞራላቸው ወደቀ። የቴቤጽ ሰዎችም ከግንቡ ላይ ሆነው ይህንን ሁሉ ሲመለከቱ የድል ጩኸት አሰሙ። የአምባገነኑ ባገነኑ ንጉስ ሞት ለእነርሱ የነጻነትና የተስፋ ብርሃን ይዞ መጣ። አስከሬኑ በጦር ሜዳ ላይ ተጥሎ ቀረ። ግርማ ሞገሱ፣ ኃይሉ ሁሉ አሁን በነበር ቀርቷል። አወዳደቁ በድንገተኛና ባልተጠበቀ ሁኔታ የመጣ ቢሆንም በእርግጥም የእርሱ ድርጊቶች ውጤት ነበር፤ የዘራውን ያጨደበት የሰጠውን የተቀበለበት ነውና። በኃይልና በተንኮል የተገኘ ሥልጣን በኃይልና በተንኮል ሊጠፋ እንደሚችል አሳይቷል። የሕዝብን ልብ ከማሸነፍ ይልቅ በፍርሃት ለመግዛት መሞከር መጨረሻው ውድቀትና ጥፋት እንደሆነ አስመዝግቧል። የአቤሜሌክ የግፍ አገዛዝ ፍጻሜ በድንጋይ ተመቶ በውርደት መሞቱ በታሪክ ውስጥ እንደ ጥቁር ነጥብ ተመዝግቧል። ነገር ግን ከዚህ አሳዛኝና አሳፋሪ ታሪክ ጀርባ ለኛ ለዛሬው ትውልድ የሚጠቅሙ ልብ ውስጥ የሚቀሩ ዘላለማዊ ትምህርቶች ተቀምጠዋል። የንጉሱ ሕይወት የስልጣን ጥማት፣ የእብሪትና የጭካኔ ጥግ የት እንደሚያደርስ በግልጽ ያሳየናል። የመጀመሪያውና ዋነኛው ትምህርት እውነተኛ አመራር በኃይልና በፍርሃት ላይ ሳይሆን በትሕትና ሌሎችን በማዳመጥ በቅንነትና በፍትህ ላይ የተመሰረተ መሆን እንዳለበት ነው። አቤሜሌክ የሕዝቡን ልብ ከማሸነፍ ይልቅ በሰይፍና በእሳት ለመግዛት ሞከረ። ይህ አካሄድ ለጊዜው ውጤታማ ቢመስልም፣ በመጨረሻ ግን የራሱን ጥፋት አፋጠነ። በኃይል የተገኘ ስልጣን በኃይል ሊጠፋ እንደሚችል የእርሱ ታሪክ ሕያው ምስክር ነው። ሁለተኛ የስልጣን ጥማትና እብሪት የሰውን ልጅ አይን እንደሚያሳውሩና ወደ ጥፋት መንገድ እንደሚመሩት ነው። አቤሜሌክ በስልጣን ጥሙ ታውሮ የገዛ ወንድሞቹን ደማፈሰሰ ከተሞችን አወደመ፣ ንጹሃንን ጨፈጨፈ። ኩራቱ የሌሎችን ምክር እንዳይሰማ ስህተቱን እንዳያ ያደረገው። በመጨረሻም ያ ሁሉ ትዕቢትና ኩራት ከአንዲት ተራሴት እጅ በተወረወረ ድንጋይ ተንኮታኩቶ ወደቀ። እብሪት የውድቀት መጀመሪያ እንደሆነ የአቤሜሌክ ታሪክ በግልጽ ያስተምረናል። ሦስተኛ የፍትህ አይቀሬነት ነው። አቤሜሌክ የፈጸማቸው የግፍ ድርጊቶች ለጊዜው ሳይቀጡ ያለፉ ቢመስልም በመጨረሻ ግን የድርጊቱን ዋጋ ከፍሏል። የወፍጮ ድንጋይ የእርሱን ሕይወት ብቻ ሳይሆን የእርሱን ጭካኔ አገዛዝም ደምስሷል። የአቤሜሌክ ታሪክ ዛሬም ድረስ ለሚኖሩ መሪዎችና ለግለሰቦችም ትልቅ የማስጠንቀቂያ ደውል ነው። በፖለቲካ በንግድ፣ በማኅበራዊ ሕይወት ወይም በግል ግንኙነቶች ውስጥ የስልጣንን ጥማት እብሪትና ጭካኔ አጥፊ ውጤቶችን እንደሚያስከትሉ ያስገነዝባል። እውነተኛ ስኬትና ዘላቂ ተጽዕኖ በሌሎች ላይ በጎ ተጽዕኖ በማሳደር በማገልገልና ፍትህን በማስፈን እንጂ ሌሎችን በመጨኮንና በማጥፋት እንደማይገኝ ያስተምረናል። ዛሬ ላይ እያንዳንዳችን የአቢሜሌክን ታሪክ ስናስታውስ ስለ ራሳችን አመራርና ምኞት በጥልቀት እንድናስብ ይጋብዘናል። የምንከተለው መንገድ የትኛው ነው? የጥፋት ወይስ የልማት የፍርሃት ወይስ የመከበር? የስልጣን ጥማት ልባችንን እንዳይቆጣጠረው፣ እብሪት አይኖቻችንን እንዳያውረን፣ ጭካኔ እጆቻችንን እንዳያቆሽሸው መጠንቀቅ ይኖርብናል። የአቤሜሌክ አሳዛኝ ፍጻሜ ለእኛ የህይወት መመሪያ ይሁን። ከክስተቱ ተምረን የተሻለ መንገድ እንድንከተል ያነሳሳን። እውነተኛ ጥንካሬ የሚገኘው ሌሎችን በመጨቆን ሳይሆን በሰላምና በፍቅር እንደሆነ እንረዳ። የፍትሕ የርኅራሄና የትሕትና መንገድ የዘላቂ ሰላምና የስኬት መንገድ መሆኑን እናስታውስ። የአቤሜሌክ የጨለማ ታሪክ ለኛ የብርሃን መንገድን ይጠቁም። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። አሜን።